ዘትእና ልላይ ወይና ኢለሄራጆን ይህ ቪዲዮ የተቀረጸው አደጋው ከመድረሱ ከአንድ ሰዓት በፊት ነበረ። ከዛ በኋላ ግን የተፈጠረው ነገር በጣም ልብ ሰብራዶ ወላ አንዲት ነብስ እንደምትኖር የት እንደምትሞት የት እንደምትቀበር አታቀማ ና አስባችታል? ቤተሰቦቼን አያለው፣ ልጆችን አያለው። ልጅ ያለው ልጆቼን አያለው፣ ቤተሰብ አለው ቤተሰቡን አያለው፣ ሊያገባ የፈለገው ትዳሬን ይዛለው ብሎ ወደ ሀገሩ ሴት። እንደዚህ አይነት አደጋ መፈጠር በእንደዚህ አይነት መልኩ የሰው ልጅ ህይወቱ ማለፍ ማለት ወላይ እኛ ስደተኞች ስደት ሀገር ላይ ስንኖር መጨረሻችን እንደዚህ ሲሆን በጣም ነው የሚያመው። አስባችሁታል? እድሜ ልካችሁን ስደት ሀገር ላይ ስትለፉ ኖራችሁ መጨረሻ ላይ ግን በቃኝ፣ አሁንማ በቃ ስደት ይበቃኛል ወደ ሀገሬ ገብቼ በደስታ መኖር አለብኝ፣ የለፋሁበትን ውጤት ማየት አለብኝ ብላችሁ ሀገራችሁን ለመግባት ተዘጋጅታችሁ ሞታችሁን፣ እናንተ ግን ሳታውቁ ሞታችሁን ነበረ የምትጠባበቁት። መጨረሻ ላይ ግን እንደዚህ ተደስተው መግቢያ ላይ ሰምታችሁታል እየተናገሩት የነበረውና ኔት ሙሉ እንደፈለጋችሁ አውሩ፣ እንደፈለጋችሁ በነፃ ነው እያለ ሹፌሩ ላሉ እዛ ውስጥ መኪና ውስጥ ላሉ ሰዎች ሲናገራቸው ነበረ። ማን ነው ግን መጨረሻ ላይ ግን ህይወታቸው በእንደዚህ አይነት መልኩ የሚያልፍ አልመሰላቸውም ነበረ። የአኬራን እሳት ሳይሆን በአዱንያ ላይ ነበረ ተቃጥለው አመድ የሆኑት ማለት ነው። አስባችሁታል? ይህ ነገር የተፈጠረው ሳውዲ አረቢያ አካባቢ ነው ማለት ነው። ሳውዲ አረቢያ ነው እየተፈጠረው ወደ የመን በሚሄዱበት መንገድ ላይ ነው ይህ ነገር የተከሰተው ማለት ነው። ይቅርታ አድርጉልኝ፣ ወላሂ ሰላምታውን ረሳሁት። አሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ስብሐ ወተዓላ በያላችሁበት ሰላማችሁ ነው ያብዛልኝ። ሀገራችንም ሰላም አድርግልን እያልኩኝ እንደተለመደው በአዲስ ስቱዲዮ ማጥቻለው ማለት ነው። መግቢያ ላይ እንደነገርኳችሁ እኛ ስደተኞች ወላሄ የትኛውም ዘር ይሁን የትኛውም ነገር ሰው ይሁን ከሀገሩ እስከወጣ ድረስ ስደተኛ ነው። እንደኛው ስደተኛ ነው። ሀገሩን ለቆ ህይወቴን ቀይራለሁ ብሎ የቤተሰቦቹን ህይወት ለመቀየር የራሱን ህይወት ለመቀየር ልጅ ያለው ልጆቹ ከልጆቹ ጋር ተለይቶ ቤተሰብ አለው ከቤተሰቦቹ ተለይቶ ሰርቶ ለመለወጥ ነው ሁሉም ስደት ሀገር ላይ የወጣው ማን ነው? ሁላችንም ስደተኛ ነው በዚህ ነገር ማለት ነው እና ዛሬ ላይ እነዚህን ሰዎች ይሄ ነገር ደርሶባቸው ሳይ፣ ወላሂ እኔ አሁን ታውቃላችሁ፣ ትኬቱን ቆርጬ ጊዜ እስከሚደርስ ነው እየተጠባበክ ያለሁት። ፈራሁኝ። አስባችሁታል? ፈራሁኝ። እነዚህ ሰዎች ሀገራቸውን ለመግባት ነበረ፣ እንደዚህ ተደስተው መኪና ላይ ተቀምጠው። እነሱ ግን በእንደዚህ አይነት መልኩ ህይወታቸው ህይወታችን ያልፋል ብሎ አላሰቡም ነበረ። በጣም ተደስተው በቃ ትዳር ለመያዝ ያሰበው ትዳሩን ለመያዝ ልጅ ያለው ልጆቹን ለማየት ቤተሰብ ያለው ቤተሰቦቹን ለማየት በጣም ደስተኛ ሆኖ እየሳቁ በቃ የሚያወሩት ነገር እየተቀላለዱ ነበረ። ይህንን ቪዲዮ የለቀቁት ከዛ በኋላ ደግሞ እየተፈጠረው ነገር በጣም ከሚባለው በላይ ልብ ይሰብራል። አስባችሁታል ለቤተሰቦቹ ደውሎ እየመጣው ነው መንገድ ላይ ነው ብለው ቤተሰቦቹ በደስታ ቤት አዘጋጅተው እየጠበቁ መጨረሻ ላይ ግን ልጃቹ በእንደዚህ አይነት መልኩ ሕይወቱ አልፏል ተብለው ሲናገሩ ምን እንደሚሰማቸው አስቡት ማለት ነው። እና በጣም ነው የሚያሳዝነው። ወላሂ አንድ ሰው ታሞ እንክብካቤ ተደርጎለት ቢሞት በቃ ሰው ለፍቶለታል። ያሳዝናል ። አዎ ሰው ሆኖ መሞት አይቀርም፣ የታወቀ ነው። ቤተኛው መጋጣሚ ላይ አላህ መጀመሪያ ወስኖብናል፣ ግን ያማል። አስባችሁታል? እንደ እንጨት እንደ እንጨት በሳት ተቃጥለው ነው እስከ መጨረሻ። በቃ እንደው በቃ አመድ ነው የሆኑት እነዚህ ሰላሳ አምስት ሰዎች አስቡትን። እንግዲህ እንደነገርኳቸው ከሰዑዲ አረቢያ ወደ ሀገራቸው ሲሄዱ ነው ይሄ ነገር የተፈጠረባቸው። የመናዊ ዜጎች ናቸው፣ በሰው ሀገር ላይ የለፉ ሁለት ነገስንት ስቃይና መከራን አሳልፈው ግምት ዳር ለመያዝ ፈለገው ትዳሩን ለመያዝ ልጆቹን ማይተፈለገው ለልጆቹ ቤተሰቦቹን ላይ አፈቀ በቃኝ ወደ ሀገሬ መግባት አለብኝ ብሎ ቲኬት ቆርጦ በመኪና በባስ አስባችሁታል። በባስ አርባ አምስት ሰው ነበረ፣ ይቅርታ አርባ ሰው ነበረ፣ አርባ ሰው ነበረ። ይሄ ነቅለ ጀማዒ የሚሉት ይሄ ባስ ላይ ተሰብስቦ ትኬት ቆርጠው ዝግጅት እያደረጉ ነበረ። ቪዲዮውን መግቢያ ላይ ያያችሁትን ቪዲዮ የለቀቁት ማለት ነው። ከዛ በኋላ ግን የተፈጠረው ነገር በጣም ልብ ይሰብራል። ይሄ ደግሞ ገና ከሰውዲ አረቢያ ሳይወጡ የመን ድንበር ላይ እንኳን ሳይደርሱ ነው ይህ ነገር የተፈጠረባቸው እኮ ሰውዲ ሳይወጡ ማለት ነው። እና ማንም በማይደርስበት ቦታ፣ ማንም በሌለበት ቦታ ነበር ይህ ነገር የተፈጠረባቸው ማለት ነው። እሱም ምንድን ነው እንደነገርኳችሁ በመኪና ባሱ ላይ ተሰብስበው ወደ አርባ ሰው አካባቢ እየሄዱ እያለ እነሱ አላወቁም። በደስታ ፍንድቅድቅ ብለዋል። ልጆቹን ለማየት ተፈለገው ልጆቹን እንደነገርኳችሁ በቃ ሀገሩ ለመግባት በቃ በደስታ ፍንድቅድቅ ብለው ማንም ልብ አላለም፣ ግን እሳቱ ከመኪናው ታች ተፈጥሯል ማለት ነው። በጋዝ መኪናት እና ማንም ሳያውቅ ምንም ሳይል ይሄ ቀስ በቀስ እሳቱ እየነደደ እየነደደ እየነግደደ ይሄ እንትኑ እንፋሎቱ ወይም ደግሞ የእንትኑ የጋዙ እንትን ቀስ በቀስ ከታች እየወጣ ሰውን ራሱን እንዲሲት ያደርገዋል ማለት ነው። በኋላ ላይ እሳት እንደተከሰተ አውቀው ሰው ተንቀሳቅሶ በሩን ለመክፈት ሲያስብ በቃ የበለጠ እንትኑ ይሄ ዱኻኑ ምንድን ነው የሚባለው? በእኛው በስልጥኛ ተን ይባላል። በአማርኛ ምን ነበረ የሚባለው? ብስሚላህ ረማን ራሂም አለምሄም ያ ነገር አፋናቸውና ራሳቸውን እንዲሲቱ አደረጋቸው ማለት ነው። ራሳቸውን እንኳን ለማትረፍ አልቻሉም። ከአርባው ሰው አምስት ሰው ብቻ ነው የተረፈው፣ ሹፌሩ እና ሹፌሩ ደግሞ ከሱ አጠገብ የነበሩ አምስት ሰዎቹን ራሱ እየተቃጠለ አትርፏቸዋል። አላህ መጀመሪያ ላይ ወስኖ በሌሎቹ ወስኖባቸዋል። እነዚህ ደግሞ በዚች ሰዓት ህይወታችሁ አታልፍም ብሎ አላ በቃ፣ ሰው በል አስባብ አድርጎላቸው፣ አምስት ሰዎች ብቻ ከሹፌሩ ጋር አራት ሌሎቹ አራት፣ ከሹፌሩ ጋር አምስት አምስት ሰዎች ተረፉ። ሰላሳ አምስቱ ሰዎች እዚህ ጋር እንደምትመለከቱት እንዳለ እንደዚህ ሆኖ ነው የቀሩት። አመድ አመድ ታውቃላችሁ አመድ ስጋቸው ተቃጥሎ ተቃጥሎ ተቃጥለው አመድ። በቃ ማን እንደሆነ ማን እዛ ቦታ ላይ ማን እንደተቀመጠ መጀመሪያ ላይ እዛው እንትኑ ላይ ስማቸው ወረቀቱ ላይ ስለተጻፈ ነው እንጂ በቃ ከነ ጭራሹ ማን እንደሆኑ አልታወቁም። የማንም በቃ ሬሳ አልተገኘም። ለምን አመድ ነው የሆኑት ማለት ነው። አመድ እንዳለ አመድ። አስባችሁታል የሰው ልጅ ተቃጥሎ አመድ ሲሆን በቃ ማንም በማይደርስበት አምቡላንስ በማይደርስበት እሳተደጋ በማይደርስበት ቦታ ነው ይህ ነገር የተፈጠረባቸው። ማንም ሳይደርስላቸው ሰላሳ አምስት ሰዎች ሀገራቸው ለመግባት ተደስተው ተነስተው የነበሩ ሰዎች እዛው ቦታ ላይ ተቃጥለው አመድ ሆነው ቀሩ ማለት ነው። ሀባይቢ እና ወላይ በጣም ነው የሚያሳዝን። እኔ ከሀገሩ ተሰዶ ሰው ሀገር ላይ የወጣ ሁሉ ለእኔ ስደተኛ ነው። እንደኛው እነሱም ስደተኛ ናቸው። በሀገራቸው ያለውን ነገር ታውቃላችሁ። እና በጣም ነው ያዘንኩት ወላሂ ነው የምላችሁ። ይሄንን ግን ደግሞ ስናገራችሁ እኔ ራሱ ፈራሁኝ ማለት ነው። ያ ረቢ ከአጠጋ ጠብቀ በሰላም ለሀገር ያብቃኝ። እናንተንም ደግሞ ከእንደዚህ አይነት አጠጋ ጠብቆ ያሰባችሁትን አሳክታችሁ በሰላም ለሀገራችሁ ያብቃችሁ። ወላሂ በጣም ነው የሚያሳዝነው እና በተሰዎቹ ወላሂ መጀመሪያ ላይ ቪዲዮ ተለቆ ብታዩት የያያችሁትን በቃ ደስታቸውን ስታዩ ይሄ ነገር ይመጣብኛል ብለካ። ሞትን ተሸክመናት ነው የምንዞራው። ሞት በተኛው ሰዓት በተኛው መንገድ በተኛው ቦታ በተኛው ሁኔታ ላይ እንደምትሞቱ አታቁም ካነ ጭራሹ ማለት ነው። ግን ጊዜያችሁ ሲያልፍ በቃ ቤተኛው መጋጣም ህይወታችሁ ያልፋል ማለት ነው። አላህ Subhanahu Wa Ta'ala መጀመሪያ ቀዳ ቀደር ነው። ግን ሆኖ ያማል። እናት ቤተሰብ ልጅ ይመጣልኛል ብለው ቤት አዘጋጅተው ሲጠብቁ ደስታቸውን ለማጣጣብ ሲጠብቁ መጨረሻ ላይ ደግሞ ሀዘን ቤታቸው ሲገባ በጣም ልብ ይሰብራል። አላህ ከእንደዚህ አይነት አደጋ ከእንደዚህ አይነት ሙሲባ ይጠብቀንም ይጠብቃችሁም። ወላሂ ነው ምላችሁ። እና በጣም ነው የሚያሳዝኑት፣ እዛ ቦታ ላይ ነበሩ ወጣቶቹ፣ እድሜያቸው ገፋ ያለ በቃ ስደት ሀገር ላይ ስንትና መከራ እና ስቃይ አሳልፈው ያዟትን ይዘው ሀገራቸው ገብተው ከቤተሰቦቻቸው ለመደሰት ሲያስቡ በሀገራቸው በነጻነት ለመኖር አስበው ወስነው ወደ ሀገር ሲገቡ ይህ ነገር ተከስቶባቸው ደግሞ ህይወታቸው መንገድ ላይ ሲያልቅ ሲያልፍ ያማል። አስባችሁታል? ያማል። ይሄ የአላህ ውሳኔ ነው፣ የታወቀ ነው። ሞት እኮ አላህ ነው የሚያውቅ። አንቺ ምን ታውቂያለሽ፣ ምናምን ልትሉ ይችላላችሁ፣ ግን የሰው ልጅ ሆኖ ያዝናል። ገባችሁ? እና በጣም ነው ያሳዘኑኝ። አላህ ደግሞ ይዘንላቸው አኬራ ዱንያቸውን አኬራቸውን ያሳምርላቸው። ለቤተሰቦቻቸውም ደግሞ መጽናናትን ፈጣሪ ወፈቃቸው። የመኒዎች ማለት ወላሂ በብዛት ጥሩ ናቸው። እኔ ከዚህ በፊት አንድ ቤት ሁለት አመት ሰርቻለሁ፣ የመኒ ቤት ማለት ነው። ልጅ ይዤ ለዛውም አርግዤ ገና የአራት ወር ጉዝ እያለሁ እሷ ቤት ገባሁኝ። والله العظيم በጣም ነበረ የምትንከባከበኝ። ደሞዜም በስነ ስርዓት ተሰጠኝ ነበረ። ክብር አላቸው ሰራተኛ ያመናጭቁም። በቃ ስደተኛ መሆናቸውን ያውቃሉ። እነሱም ስደተኛ በሰው ሀገር ላይ ስደተኛ ሆነው ስላዩት የሰውን እንትን ስሜት ይረዳሉ። እኔ እስከ ስምንት ወር ከአስራ አምስት ድረስ እርጉዝ መሆኔን አታውቅም ነበረ። እርጉዝ መሆኔን ካወቀች በኋላ ግን እንዴት እንደሆነችልኝ! ለምን ነገርሽኝ ይሄን ነገር አንሺ ሲልሽ ለምን ተናገርሽን ብላ ስትለኝ ካስወጣሽኝ ብዬ ነው ብዬ ስላት ምን ችግር አለው እኔ እኮ ሁላችንም ከሰው አገር ነው ያለነው። አንቺ ርዝቅሽን እስከፈለግሽ ድረስ ለምንድን ነው ማውጣሽ? ብላ ስታዝንልኝ ነበረ ማለት ነው። እና አላህ ይጠብቀን። ወላሂ በጣም ያሳዝነ